የታላቁ ሕዳሴ ግድብ መመረቅ በስርዓት ከሰማን ጀምሮ፣ ዛሬ ደግሞ እንደ ከተማ ያለንን የድጋፍ ሰልፍ ያው እንደምታዩ አደባባዩን እየሞላ ሰው በወኔ ያው ሁሉም እንግዲህ ለ14 ዓመት ያህል ዝቅተኛ ነዋሪውም ሁሉ ማህበረሰብ ለዚህ ግድብ ኮንትሪቢት ያላደረገ የለም። ዝቅተኛ ነዋሪ ምን ለውን ከ ጉልት ገበያ ተቀምጣ ምሸት ጀምሮ ከሪስትሮ ጀምሮ ከተለያየ እና ስሜቱ በጣም ደስ የሚል ነበር። ይህ ውጤት ትልቅ ተስፋ ነው የጫረው በህዝባችን ላይ። አንድ ማሳያ ሆኗል መተባበር ይህን አይነት ውጤት ማምጣት የሚችል መሆኑ ስራው ግድቡ የልማቱ ውጤት ብቻና በልማቱ ላይ ለህዝብ ተጠቃሚ ማድረግ ብቻ ሳይሆን በአጠቃላይ የኢትዮጵያ ህዝብ ከዚህ በኋላ ማድረግ ይችላለሁ ያለውን ነገር ማድረግ እንደሚችል ወደ ኋላ የሚመልሰው አካል እንደሌለ የታየበትና ሁለት፣ ሶስት፣ አራት የሕዳሴ ግድቦች እንዲገነቡ በቃ ከዛሬ ጀምሮ ዝግጁ ነን የሚል ያሳዩበት ነው። የሕዳሴው ግድብ ለ14 ዓመት ያክል የቆየውን አሁን በቋግሜ አራት በመመረቁ በጣም ደስ የሚያሰኝ ነው። ይሄ ግድብ ደግሞ የመላው ኢትዮጵያ ሕዝብ የአንድነት ማሳያ መሆኑንና አይበገርነትን የሚያሳይ መሆኑን የሚያሳየን መሆኑን ተረድቻለሁ። የህዳሴ ግድባችን እንደ ሀገር የይቻላል መንፈስን ማረጋገጫና ማሳያ ነው። የጀመርነውን ነገር መጨረስ እንደምንችል የተጣሉ የመሰረት ድንጋዮች ተለቅመው ድጋሚ መሰረት ድንጋይ የሚጣልባቸው ቦታዎች ሳይሆኑ የተጣሉ የመሰረት ድንጋዮች በትክክልም ደግሞ እሪቫን የሚቆረጥባቸው ቦታዎች መሆናቸውን ያመላከተን ግድብ ነው።